ስነስርዓት ጥያቄ ያለው የተከበሩ ምክትል አፈ ጉባኤ። አመሰግናለሁ የተከበሩ ምክትል አፈ ጉባኤ። ክቡር ሚኒስትር፣ በመሀል ስላቋረጥኩት ይቅርታ። የተጠየቀው ጥያቄና የተሰጠው ምላሽ፣ በተለይ የሚሰጠው ምላሽ ይህ ምክር ቤት ከመሆኑ አንጻር የሕግና የስነስርዓት ጉዳዮችን የጣሰ ነው። ይኸውም ምንድን ነው? አንድ ማንኛውም ግለሰብ በግሉ ገንዘብ መሰብሰብ ይችላል የሚሰበስበውን ገንዘብ ግን ለህዝባዊ አላማዎች ሲያውለው ገንዘቡ በመንግስታዊ ስነ ስርዓቶች ውስጥ ማለፍ መቻል አለብን። ይህን የመቆጣጠር ኃላፊነት የገንዘብ ሚኒስተር ኃላፊነት ሆኖ ሳለ ይሄ በግራንት የመጣ ነው፣ በምን የመጣ ነው በሚል ተገቢ ያልሆነና ከህግ ውጪ የሚደረግ ነው። ያም አይሆን ከሆነ ይህ ምክር ቤት ሙሉ ስልጣን አለው። የተወካዮች ምክር ቤት የአሰራርና የአባላት ምግባር ደንብ ቁጥር ስድስት ሁለት ሺህ ስምንት አንቀጽ መቶ አርባ ላይ ንዑስ አንቀጽ ሶስት ላይ የተቀመጠ ነው። ማንኛውም የምክር ቤት አባል በስፖንሰርሺፕ ከግለሰብ ወይም ሌሎች ጥቅሞችን ገንዘብ መሰብሰብ አይችልም ይላል። ድሀ ተኮር የሆነ ኢኮኖሚ ነው የምናራመደው ነው የምትሉት። ነገር ግን የሚታየው ነገር በጣም ያደጉ ሀገሮችን አይነት ኢኮኖሚ የሚከተል ነው የሚመስለው እያተኮር ነው ያለ ነው። ትላልቅ ፓርኮች፣ ቅንጡ የሆኑ መስሪያ ቤቶች እየተገነቡ ነው። እንዲሁም ቤተ መንግስትም ለመገንባት ጥረት እየተደረገ ነው። በሌላ በበኩል ደግሞ ለምሳሌ አዲስ አበባ ውስጥ ብዙናይ ኢህአዴግ እንደውም አንድ ከሚመሰገንበት ነገር አንዱ ኮንቴነሮች በብዛት ኮንቴነሮች ነበሩ። ለሴቶች አካል ጉዳተኞችን ተጠቃሚ የሚያደርግ ዝቅተኛ የህብረተሰብ ክፍሎችም ሸምተው በተመጣጣኝ ዋጋ እንዲጠቀሙ የሚያደርጉ ነገሮች ነበሩ። አሁን ግን ሙሉ በሙሉ እያፈረሳችሁ ነው ያላችሁ። ኮንቴነሮችን ዝቅተኛ የማህበረሰብ ክፍል በጣም የሚጠቅሙ ነገሮች ነበሩ እና ይሄ ሁሉ እያለ እንዴት ኢኮኖሚ እድገት እናመጣለን ብላችሁ አሰባችሁ? ነው ሌላ የተነሳው አንዳንድ የፓርክ ዴቨሎፕመንት ላይ ቤተ መንግስት ምናምን ቤተ መንግስት ግንባታ የተነሳ ጉዳይ አለ። የተከበረው ምክር ቤት እንዲጣቁት ለአዲስ ቤተ መንግስት ግንባታ ተብሎ ለፓርላማ የቀረበ የበጀት ጥያቄ የለም፣ ግልጽ እንዲሆን ማለት ነው። ስለዚህ የጫካ ፕሮጀክት ዴቨሎፕመንት፣ ሰብ ሲቲ ዴቨሎፕመንት ብዙ የልማት ስራዎች አንድ ላይ በጋራ የታቀዱበት ነው በበጀት የሚሰራም አይደለም ስለዚህ በዚህ ፓርላማ ያልጸደቀ በጀትም ተግባራዊ አይሆንም ታውቃላችሁ ህጉ እንደዛ ነው የሚለው ስለዚህ ለቤተ መንግስት ግንባታ የተጠየቀ በጀትም የለም እየጸደቀ ያለ በጀትም የለም የተከበሮ የፓርላማ አባላት እንድታውቁት ማለት ነው ስለዚህ አንዳንድ ጊዜ በሚዲያ ብቻ ስለተነገረ እንትን መባል የለበትም ማለት ነው ስለዚህ ፐብሊክ ፋይናንስ ወደዛ ኢንጀክት የማድረግ ጥያቄ የቀረበ እንደሌለ ታሳቢ እንደደረገ፣ ፓርክ ዴቨሎፕመንትን በተመለከተ ነው። የገበታ ለሀገር ፕሮጀክቶች እነዚህ ፕሮጀክቶች አንደኛ ዴቨሎፕመንታል ፕሮጀክቶች ናቸው። አዲስ አበባ ላይ ያለውን ማየት እንችላለን። አሁን የሸገር ፓርክ ዴቨሎፕመንት ፕሮጀክት ፋይናንስ የተደረገው በቻይና መንግስት ግራንት ነው። የሰሩትም ቻይኖች ናቸው የሳይንስ ፓርኩን ጨምሮ ማለት ነው ስ ግራንት ፋይናንስ፣ ምንም ብድር አወጣበትም፣ ፐብሊክ ፋይናንስም አልገባበትም። ምን ያህል ሲቲ ሴንተሩን እንደቀየረ ኳሊቲ ኦፍ የከተማውን የኑሮ ኳሊቲ እንዳሳደገ ምን ያህል ማህበረሰቡን አገልግሎት እየሰጠ እንደሆነ የምታቁት ነው። አንደኛ ፕሮፑር ነው ራሱ ጥቅጥቅ አይደለም። ንጹህ አካባቢ መኖር ኢዝ ቤዚክ ሂውማን ኒድ። አረንጓዴ አካባቢ ማልማት ኢዝ ቤዚክ ሂውማን ኒድ። ቴክኖሎጂ ኢኖቬሽን ሳይንስን ሊያበረታታ የሚችል ተቋም መፍጠር ኢዝ ቤዚክ ዴቨሎፕመንት ኒድ። ስለዚህ የተዛባ ትርጉም መስጠት ተገቢ ማለት ነው። ለዛውም በሪሶርስ ሞቢላይዝ ተደርጎ ወዳጅ ሀገራት ጭምር ተጠይቆ የተሰራ ስራ ነው። ሌሎቹም እንደሆነ የጠንጠው የቶቶ ፕሮጀክት ስራ ጥያቄ ያለ የተከበሩ ምክትል አፈ ጉባኤ፣ አመሰግናለሁ። የተከበሩ ምክትል አፈ ጉባኤ፣ ክቡር ሚኒስትር በመሀል ስላቋረጥ ኮት ይቅርታ። የተጠየቀው ጥያቄና የተሰጠው ምላሽ በተለይ የሚሰጠው ምላሽ ይህ ምክር ቤት ከመሆኑ አንጻር የህግና የስነ ስርአት ጉዳዮችን የጣሰ ነው። ይኸውም ምንድን ነው? አንድ ማንኛውም ግለሰብ በግሎ ገንዘብ መሰብሰብ ይችላል። የሚሰበስበውን ገንዘብ ግን ለህዝባዊ አላማዎች ሲያውለው ገንዘቡ በመንግስታዊ ስነ ስርዓቶች ውስጥ ማለፍ መቻል አለበት። ይህን የመቆጣጠር ኃላፊነት የገንዘብ ሚኒስተር ኃላፊነት ሆኖ ሳለ ይሄ በግራንት የመጣ ነው፣ በምን የመጣ ነው በሚል ተገቢ ያልሆነ እና ከህግ ውጭ የሚደረግ ነው። ያ ማይሆን ከሆነ ይህ ምክር ቤት ሙሉ ስልጣን አለው። የተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ቁጥር ስድስት ሁለት ስምንት አንቀጽ መቶ አርባ ላይ ንኡስ አንቀጽ ሶስት ላይ የተቀመጠ ነው። ማንኛውም የምክር ቤት አባል በስፖንሰርሺፕ ከግለሰብ ወይም ሌሎች ጥቅሞችን ገንዘብ መሰብሰብ አይችልም ይላል። በግል ደረጃ መሰብሰብ አይቻልም። በመንግስት ደረጃ ከተሰበሰበ ደግሞ የግዴታ በመንግስት ቋት ማለፍ መቻል አለበት። በመንግስታዊ የፋይናንስ አስተዳደር ማለፍ መቻል አለበት። አሁን ክቡር ሚኒስትሩ የሚናገሩት ንግግር እኔ ለዚህ ምክር ቤት ይመጥናል ብዬ አላም ነው። ይህን ንግግር በቀጣይ ለሚከታተል ለኢትዮጵያ ህዝብ ትክክል አይደለም። ምክንያቱም ይሄ ቤተ መንግስት የግል ቤተ መንግስት የሚባል የለም። ፓርኮች፣ የመንግስት ፓርኮች እስከሆኑ ድረስ የመንግስት ሀብቶች ናቸው። በግል የተሰበሰበ ገንዘብ ለፐብሊክ ኢንቨስትመንት እስከዋለ ድረስ ገንዘቡ የመንግስት ይሆናል ማለት ነው። የመንግስት ከሆነ ደግሞ በዚህ ምክር ቤት መጽደቅ መቻል አለበት። ቁጥጥር ሊደረግበት ይገባል። ይሄ ገንዘብ ደግሞ በጣም ግዙፍ ገንዘብ በሚዲያ አይደለም እዚሁ ክቡር ጠቅላይ ሚኒስትሩ ቀርቦ ነው ያስረዱ። ለዚህ ምክር ቤት አርባ ዘጠኝ አይደለም አምስት መቶ ቢሊዮን ነው ብለው የተናገሩት ክቡር ጠቅላይ ሚኒስትሩ ለዚሁ ምክር ቤት ነው። ይሄ በአንድ የፋይናንስ ሚኒስተር ደረጃ ሲባል ለዚህ ምክር ቤትም አይመጥንም በተለይ እኛ ህዝብን ወክለን እዚህ ለተቀመጥንም አይመጥንም፣ ህገወጥም ነው ህግን የጣሰ እንትን ስለሆነ እዚህ እርምት እንዲደረግበት እፈልጋለሁ። አመሰግናለሁ። አመሰግናለሁ። በእኔ በኩል እኔም የምክር ቤት አባል ነኝ ከሚኒስትር ኃላፊነት በተጨማሪ ለምክር ቤቱ መረጃ እያቀረብኩ ነው። ምንም አይነት የተጣሰ የምክር ቤት ስነስርዓት የለም። የተጠየቀው ጥያቄም ተገቢ ነው። መልስ የመስጠትም ኃላፊነት አለብኝ ማለት ነው። ስለዚህ መረጃዬን ብሰጥ የተሻለ ነው የሚሆነው ለምክር ቤቱ ስለዚህ አሁንም ቢሆን ለቤተ መንግስት ግንባታ እየተጠየቀ በጀት የለም። መረጃ ነው የሰጠው ያለት ምንም ጥርጥር የለው። በግራንት የሚሰሩ ስራዎች በፐብሊክ ፋይናንስ አስተዳደሩ የሚያልፉ ናቸው። ከበጀት አስተዳደር ስራ እያለፈ አይደለም። በተለይ የሸገር ፓርክ ማለት ነው። ሁለቱ ገንዘብ ሚኒስቴር ነው ግራንቱን የሚፈርመው፣ ባለው ፐብሊክ ፋይናንስ መሰረትም ነው የሄደው። ሌሎቹም ደግሞ መጣበታሉ። ሌለኞቹ የተሰሩ ያሉ ስራዎች እንግዲህ የመንግስት የልማት ድርጅቶች በጀት እዚህ መጥቶ አይጸድቅም። መከታተል ማወቅ መብቱ ነው ምክር ቤቱ። ምንም እዛ ላይ ጥርጥርም ኮንፊዥንም የለም። ኢትዮጵያን ኤርላይን እኮ በቦርዱ እያጸደቀ የተለያዩ የኤርፖርት ኤክስፓንሽን ስራዎችን፣ የፊሊት ኤክስፓንድ የማድረግ ስራዎችን፣ ፋሲሊቲ የመገንባት ስራዎችን፣ ኢንክሉዲንግ ሆቴል የመገንባት ስራዎችን እየሰራ ነው። ይሄ ከበጀት ከቀጥተኛ የበጀት ስርዓት ውጭ ስለሆነ በዛው መሰረት ነው የሚሄደው ማለት ነው። በሀገራችን ደግሞ የግሮውዝ ምንጫችንን ለማስፋት አዳዲስ ኢንቨስትመንትን ለማበረታታት ኢኖቬቲቭ በሆነ መልኩ ሪሶርስን ሞቢላይዝ አድርጎ ውጤታማ በሆነ መልኩ ሞቢላይዝ ተደርጎ መጠቀም መቻል እኔ የሚከለክል ህግ አለ ብዬ አላምንም። አንደኛ ፕሮጀክቶቹ ከፍተኛ የሆነ የልማት ፋይዳ አላቸው። ኢንቨስትመንትን ሊያበረታቱ ይችላሉ። ሞቢላይዝ የተደረገው ደግሞ ቮለንተሪ በሆነ ፕሮሰስ ነው። የተለያዩ የኢትዮጵያ ባለሀብቶች፣ ህዝቡ፣ የመንግስት የልማት ድርጅቶችም ጭምር አስፓርት ኦፍ ዘር ኮርፖሬት ሶሻል ሪስፖንሲቢሊቲ አዋጥተው ሞቢላይዝ በተደረገ ገንዘብ ውጤታማ በሆነ መልኩ ወደ ስራ እየዋሉ ነው ያሉት። ፕሮጀክቶቹ ደግሞ በጥሩ ኳሊቲ ባጠረ ጊዜ ደሊቨሪ የተደረጉ ያሉ ፕሮጀክቶች ናቸው። ምክር ቤቱ ሄዶ ማየት ይችላል፣ መከታተል ይችላል። እዛ ላይ ምንም ኢሹ የለም። ግን ሪሶርስን ከኤክስትራ በጀተሪ በሆነ ውጪ ኢኖቬቲቭ በሆነ መልኩ ሞቢላይዝ አድርጎ ውጤታማ ለሆነ ስራ መስራት የሚከለክል ነገር የለም። በዚህ አንጻር ነው እየመለስ ካለውስ ማለት ይሄ ደግሞ በመደበኛው ፐብሊክ ፋይናንስ በጀት ቀርቦ ኤክስትራ በጀተሪ በሆነ መልኩ የሚሰራ ስራ መሆኑ ነው። ይሄ ደግሞ በመንግስት ለማድረጅቶች የሚሰራ ነው። ኤንጂኦም እኮ ኢትዮጵያ ውስጥ ስራ ይሰራል በተለያየ መልኩ ማለት ነው። ስለዚህ በዚህ ደረጃ ታሳቢ እንዲደረግ ነው። ደግሞ ዴቨሎፕመንታል ቤኔፊታቸው በጣም ኢምፖርታንት ናቸው። የኢትዮጵያ ህዝብም እየተገለገለባቸው ያላቸው ፕሮጀክቶች ናቸው። ይሄንን ፖለቲሳይዝ ማድረግና አዲሽናል የግሮዝ ካፓሲቲ ዳይቨርሲቲ ኦፍ ኢኮኖሚ ግሮዝ የሚያመጣን ነገር እንግዲህ የአመለካከት ልዩነት መብታችን ነው። እዛ ላይ ምን ብለው ጥለው